ምንድነው በእናታችሁ ደ ውጭ ጫጉራሽ ማታ ገብቼ አሳበርኩ እንትን ይዤ እመጥቻለሁ። በእናንተ ደግሞ በስማችሁ ለአንተ ለሱ ለ ሁላችሁ ለመጣችሁ በስማችሁ ሽቶ ይሰራላቸኋል። ያዝ እንግዲህ፣ አይሆንም። አይመጣውም አይመጣውም። ማርያምን አይመጣውም። አሁን ደብል ደግሞ ፕሮግራሙ ሲዘጋጅ ደግሞ ምን ሊባል ነው? ረ በስማ አሁን ምክንያትም ነበር። የሆነ ሰው ነገረኝ፣ አንድ ቪዲዮ ሰርቷል አሉ። ቦምብ ላፈነዳ ነው እኔ እጄ የእነ አብርሽ ሰርግ ነው ሩስ ሰርግ ላይ ቦምብ አፈነዳ አሉ። ያሉ ልጅ ማን ነው? ቀለበቱንም ላይቭ ላይ ነው ምን አቃለው። አዎ ቦምብ አፈነዳ አለ አሉ ማ ነው ቦምብ ልከህ አፈነዳልኝ? አለው። ማነው ስሙ ጻፍልኝ፣ ካለ ካለ በእናትህ ላስገባ። አንተም ብቻ ደግሞ አስገባ፣ ስታወሩ የነበራችሁ ሰዎች ሼር አድርጉላቸው፣ አይደል ባይ። እሺ ስሙኝ፣ ገስት ላይ ምናምን ብዙ ሰዎች እያወራቸው አይቻለሁኝ። እሺ አሁን እሺ ግልጽ እናርገውና ቀለል ብለን እኛም ታናካብን ቀለል ብለን እሺ፣ ሼር ሼር አድርጉላቸውና ይግቡ። እኛ ላይ ያለውን ችግር ይነገረን። ጥፋተኛ ከሆነን ኦኬ ሶሪ እንላለን። ጥፋት ካለብን እኛም ደግሞ ማውራት ያለብንን ነገር እናወራለን። ስለዚህ ላይቭ ላይ ቁጭ ብለው ብቻቸውን ከሚያወሩ እኔ ራሴ እዚሁ ፌስ ፌስ ብናወራ ደስ ይለኛል። እና ገስት ላይ ልናስገባቸው ስለሆነ ሼር አርጉላቸው፣ ሼር አርጉላቸው ና እስኪ ይግቡና እስኪ እናውራ። የምሬ ነው። መጠየቅ የምፈልጉት የትኛውም ነገር ማለት ነው። ይቅርታ ያልኳችሁ ሳይሆን ጥፋት ካለ የትኛውም ሰው ጥፋተኛ ከሆነ ይቅርታ መጠየቅ አለበት። እኔ በእንደዚያ ምን አለሁኝ። እኔ ጥፋት ካለብኝ ሶሪ ማለት ፈልጋለሁ፣ ግን ደግሞ ማናችሁ ኑና ገስት ላይ እናውራ። በቃ ይሄ ግልጽ አማርኛ እኮ ነው። ገስት ላይ ነው፣ ከዛ እናውራ። በመነጋገር ደግሞ እንፈታለን ማለት ነው። አዎ። እና ዱከም ማለት እና ዱከም ምን ችግር አለው? ዱከም ነው ያለ፣ ነው ቦምብ ታፈነዳለ? እዚህ መታ ቦምብ ፈነዳለ ያልኩ ልጅ እስቲና፣ ዱከም ነው ያለ፣ ነው እዚህ ታፈነዳለ? ብሬን መልሱ። የምን ብር? ንብርእና ገስት ሼር እናደርጋለን መሰላችሁ። ጋ አንድ ጊዜ ሼር አድርጉላቸውና ወይ ስማቸውን ከታች ሜንሽን አድርጉን እኛ እንሳባቸውና እናስገባቸው ላይብ ላይ ሲያወሩ የነበሩ አብርሃም እንዲያደረገ ብር በላ የሆነ ነገር በብር አስገባ በቃ ብዙ አይነት ወዎች እየተወሩ ነበር አይደለ? ስለዚህ አሁን በሰላማዊ መንገድ እንፍታ ግቡ። ከዛም በኋላ ገስት ላይ እናውራ። ከወዲህ እንሶቻቸው እየጠሩ በቃ አስከፍለው ነው ያስገቡት ሁላ ተብሏል። ቲሸርት በስማቸው አሰርተው ሽጠዋል ተብሏል። መርከብ ላይ ማለት ስለዚህ በፎቶ አቹ ሸጥኩኝ ምሰረ እንግዲህ እሸጫለሁ። በነገራችን ላይ በጣም ነው የምወደው እና እሰራለሁ። ቲሸርት የምትፈልጉ ሰዎች አሉ? የምር ማለት አሳትሜ ለምሳሌ ማለት ነው 20 ብር ምናምን ነገር ቢፈጅብኝ 30 50 ብር እሸጠዋለሁ። በ50 በ50 ብር ትገዙኛላችሁ። 50 50 ድራም ፎቶአቸውን ቁጭ አድርገኝ የሚፈልግ ሰው የምር ግን ማለት ነው። እንደዚህ እንደዚህ በጣም ትወዳችኋል ማለት ነው እናንተ። እንደዚህ በስመ አብ እግዚአብሔር ይጨምርላችሁ ማርያምን፣ እናመሰግናለን እንደዚህ መነጋገር ምናምን መድኃን ያለ አይ ግን አነጋጋሪ ሆኖ አይደለም፣ ባይዘው ሰው በጣም አካበደው እንጂ አጭሩ ነው። ምንድን ነው ያለው? የምን ብር ነው የበሉት? የተበላ ሰው ፕሊዝ ኑ ግቡ። እኔ አይ እንደዚህ እኮ አይደለም። ብር ተበልተናል የምትሉ ሰዎች ኑ ግቡ፣ እስኪ ኑ ግቡ። ሰዎች ቸገራቸው ካሉ። ኖርማል አማርኛ ነው እኔም አላውቀው ነገር ግን አስረዱኝ አሁን የምተውሉ ሶሪ ምንም አልገባኝ እሱን ለእኔ የሆነ ሰው ሰንበድ መቶ ሽቶ ለሰጠኝ ለምን ይሰጣል አሁን እኛ ይኸውላችሁ በእኔ ፕሮግራም ላይ ናርዲ ጃክ ፐርፊውም የሁለት መቶ ሀምሳ ድራም የሚሸጠው አንዱን ማለት ነው 50 ፐርፊውም 50 ፐርፊውም ለእናንተ ሰጥቷል አብዱዬ 50 50 ፐርፊውም ለእናንተ ሰጥቷችኋል ሽቶ ማለት ነው ለእናንተ አንድ ነው አይሰጡት አንዱ ያው ባለፈው አስር ሀያ ዛሬ ድጋሚ አምሳ ለእናንተ ነው የሚሰጣችሁ። ይህንን በነፃ ሶ ታሪክ ሁሉ ይቅርታ። ከታች ስማቸውን ሜንሽን ያድርጉልን። ከታች ስማቸውን ሜንሽን አድርጉ። አብዱ ሰላም ቤተሰብ። ብላስ ብራዘር ነው አንተ፣ ብር ተበልተሃል። እኔማ ግድ ነው የማውጣው እኮ ስንት ነው የተበላው? አ አ አረ ገለስ ካዘነ በላቸው ነው አብርሽ፣ ዝም ብለህ ትሰማለህ። እንዳንተ ምን አስበህ ነው አ ብር ተበልቻለሁ የሚሉ ሰዎች አሉ። ብሬ መልስ ምናምን የሚሉ ሰዎች አሉ። ወየው ወይኔ በላቸው። አረ ጋይስ፣ በእኛ አይነፋም። እስፔሻሊ ወንድ ሆነ አትቅና። አይ እውነት ለመናገር ማለት ነው ስማ እኔ ያበዳ ምን ትናለ ነገር የሆነ ፖስት አድርጌ ነበር የሆነ ቪዲዮ እና ብሎ በቃ የሆነ ነገር የተሳደቡ ልጆች አሉና በጣም ገርሞኝ ነበር በጣም መጣ ለምን መጣ? የሚሰርቡ እኮ ነው። ፖስት ካረኩ በኋላ ነው ቪዲዮ ላይ ኮሜንት ላይ እኮ ነው የሰደቡኝ። እኔ እራሱ አልገባኝም። ገባህ አይቆቅ አይደለም። አብሪየ አብሪየ፣ አሁን ሰው ምንድነው መብቱ ነው። ይሰርባል፣ ያውራል፣ ምናም ነገር ማለት ያቋል። ግን የሚሰርብ ለምን እንደሆነ እኔ የበታችነት ስሜት ነው የምለው። ገብቶሃል? እነዚህ ምንም አይነት ነገር እኔ ባይኖረው ደስ ይለኝ ነበር። ምንም ስላላየሁኝ አየሁ በነገራችን ላይ የሚጽፉት ሰዎች የሆነ የነጌቲቭ ኮሜንት የሚጽፉት በጣም ስለሚወዷቸው ነው። ሌላ ነገር እኮ አይደለም። በጣም ይወዷቸዋል። እና ያው እነሱ ቅናትማ ቅናት ነው፣ ሌላው አይደለም። ሌላው ምንድን ነው መሰላችሁ? እነሱ ለምን ተወደዱ ነው። ሩትና አብርሽ ለምን ተወደዱ? ይሄንን እድል እኛ አላገኘነውም። ሊሆን ይችላል እኔም መስለኛ ነው። በቃ ተወደዱ እንዴ አዬ፣ በቃ ፍቷቸው። ገናውን ማልዲብስ ለ ነው ወደ ማልዲብስ ለኔነው ስፖንሰር አግኝተን ወደ ማልዲብስ ማናቸው። አረ በእናታቸው፣ በ አትቀልድ እየቀለዱ ሽን የራሱ ገና ልመልሳቸው ነው። መልስ ዝኑዬ ኧረ እናት አስቸግርንሻ። ኳስ ምናምን ጊፍት እየሰጠሽን፣ በቀይና ላይ አብርሽን የሚወድ ሰው የለ፣ እንደዚህ ጊፍት ይሰጣል። እናንተ ከታችሁ ናችሁ ትላላችሁ፣ ግፉ ከቻላችሁ አለ። እዛ ዝም በል ነው ገና እኮ መልስ አለ። ስማ ለአንተ ስንት ሰው ፕሮፌት እግዚአብሔርን መልሳቸው ደግሞ የዛሬ ሳምንት ምን፣ ዛሬ አይደለም እሑድ ነው፣ የፊታችን እሑድ ለፋሲካ መልሳቸው የሚሆነው ለፋሲካ ነው። ኤፕሪል ኤፕሪል 20 በማቲፖት ከአምስት ሰዓት እስከ ዘጠኝ ሰዓት ቀድሞ ለመጣ ለሐምሳ ሰው ናርቢጃክ ፐርፊውም ለእናንተ ለሴት 25 ለወንድ 25 አዘጋጅቶ እየጠበቃችሁ ነው። የመግቢያ ዋጋ 150 ድራም ነው። በ150 ድራም አንሊምትድ ኦፕን ብፌ ያላችሁ ከሶፍት ድሪንክ ጋር መታችሁ የበላችሁ የጠጣችሁ፣ በዲጄ ዋይድ ኢንተርናሽናል ፏ ብልጭ ትላላችሁ። እንዲሁም የተለያዩ የባል ድባቦችን እናመጣለን መጣለን ቄጤማ ይጎዘጎዛል፣ ድፎ ይቆረሳል፣ ቡና ይፈላል። አሁን አሁን አሁን ማማት ነው፣ ይቅርበሉ። አንጨፍርም። አሁን በኋላ ታሪክ ነው። እና ጋይ በባለፈው የደብራችሁ ያልመጣችሁ ያልተፈቀደላችሁ፣ ሌላው ደግሞ መከራከር እንፈልጋለን። አብርሽ እና ሩት ብራችንን በልተዋል የምትሉ ሰዎች ግቡና እስቲ እና እና እና ዳምጣችሁ ኑ። ስንት ብርም እንደተወሰደባችሁ ቲሸርት የት እንደተሸጠ ንገሩኝ። ከእኔ መርከብ ሌላ የት ነበራችሁ? ታርጌቴን እየመታችሁት ነው። ክበሩልኝ፣ ክበሩልኝ፣ ክበሩልኝ። በነገራችን ላይ ማለት ነው የእውነት ዝንገር አንድ ሚቲ አለን። አባ አብዛኛው ማለት ነው ዩቱብ ላይ መነጋገሪያ ያደረገው ብል አጀንዳ ያጣ ሰው አሪፍ እኮ ነው፣ አሪፍ እኮ ነው አብዱዬ፣ አሪፍ ነው፣ ቆንጆ ነው። ይህ ማለት ያለበት አንተ ደረጃ አብ ሲሆን ሰው እንግዲህ ያው ዝቅ ስትል አይደለም ያው ከፍ ስትል ነው የሚያወራው። ሁሉም ማንም ሁሉ ሰው ይግባኛ ችግር የለበትም። ሜንሽን አማቾችን ስለሆኑ ነው የሄድኩት

ችግር ካለ ይሄ ችግር ነው፣ ምናምን የሚባል ነገር አለ። ሜንሽን አርጓቸው ይምጡ፣ ጥሯቸው። ተናል ገስተላኩ አ ገስተላኩ ደረሰኝ እያወጡ አማስ ገባችሁኮ ቪዲዮ ሰራችሁ ሰዎች አላችሁ ተብሏላ። ኑ ተብላችሁ፣ ግን ካልመጣችሁ በዙሪያ አርጋችሁ ደግሞ የምታሙ ሰዎች በቃ አቆሙ። ረጁ ነይ አ ረጁ ነይ፣ የት አለሽ? የት አለ? እስካሁን ቪዲዮ ሰራ ምናምን ሜንሽን የተደረጉ ሰዎች እኮ አልመጡም። እስኪ ትክክለኛ ጆከር ነው ራሱ

እኔ አሁን ሜንሽን የተደረጉ ሰዎች አብዱዬ ቆይ ላይቭ ላይ ናቸው መሰለኝ። እሲ እነሱን ላስወጣና እነሱ ጋር ሼር ላድርገው ልግባ ቆይ ማትያችን ማጅ ረጁ አቤት፣ ምን ነበር ስታወሪ የነበረው? ና ሜንሽን ተደርጓል። አንቺ ስለ ና አብርሽ እና ስለ ሩት እያወራሽ ነበር አሉ። ማነው አብርሽ? አብርሽ ማለት እሱ ነው። እና ታዲያ እኔ ምን አገባኝ? ምን አውቃለሁ? እያወራሽ ነበር አሉ። ያው ለዛ ነው ያስገባች። እንኳን አስገባኛው። አሁ እያወራሁ ነበር ምን ነበር ያወራሹ? ጥያቄ ካለሽ ጠይቁ፣ ያወራለው ተማ ከመዳም ቅመሞች ላይ እጃችሁን አንሱ ነው። ምን ምን ምን ያድርጉት ለምሳሌ ለምሳሌ እንዲያነሱ ምን ከመዳም ቅመሞች ላይ እጃችሁን አንሱ፣ ይስሩበት፣ ይለውጡ፣ ይደጉ። እናንተን እያገዙ እነሱ ወደኋላ እየተሽቆለቆሉ ነው ነው። እነማ እነማ ሲ ምን ከለከልናቸው? ዌል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን፣ አንደኛዋ እያለቀሰች ሶስት የስንት ዓመት ደሞዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ። እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የሶስት ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ፣ አይደለም። እሺ ማስረጃ ያለሽ? አንቺስ ማስረጃ ያለሽ ወይስ ወሬ ብቻ ሰማሽ? ከስንት ወር በፊት ነው? ከአምስት ወር ከስድስት ወር በፊት ነው? ነገር ነገር የለም መሰለኝ። ዲስተርብ እንዳደረገ ነው። ላይ በዚህ አጋጣሚ እድሉን ስላገኘውና እና ወንድማችንንም ስላገኘውት በጣም አመሰግናለሁ። ስለሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለ ነው አይደል? የተዋደውም ተከታይ ከሆኑ ብቻ ነው እየጠየኩ ያለው ይህንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የእነሱ ሐሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ያለ ነው። ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ እየሰሩ ዩቲውብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ? እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ አንዳንድ ጊዜ ግን ባለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለብን። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩና እና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለእነሱ ብዬ የሚሉ ማለት ነው። በኮንፊደንስም እንሰጣለን ግራችን ለሁሉም እንዳይረብሻችሁ። ረብሻችሁ ነው እንትኑ ነው። እሺ፣ አይ ያንን ነገር የማድረግ ኃላፊነት ቢኖራቸው አድናቂዎቻቸው የፈለገውን ላምበርጊኒ ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ፣ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛም ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም፣ አልገባኝም። ለምን እንደዚህ ተናደ መጣ? የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አደለም። ይአታስቡ መሲን ጠራታለሁ። መሲ መሲ አትበሉ፣ ችግር የለውም ጠራታለሁ። ጋይስ ጠራታለሁ።